ያስሪየ ልጅ ከባሏ ተጣልታ ወደ ቤተሰቦቿ ስትመጣ አስተመጣ የሱን እቃ ደብቃ አምጥታ ነበረ። ለእኔ ይህን ለባለቤትሽ ስጪው ብላ ሰጠችኝ። እኔ ግን ልቤ በጣም ጥርጣሬ ውስጥ ገባብኝ። ደብቃ ስላመጣችሁ ሀራም እንዳይሆንብኝ ፈራሁ። ምን ማድረግ ነው ያለብኝ ያብራሩልኝ የሚል ጥያቄ ነው። ስጋቸው የሚበላ እንስሳቶች ሽንታቸውም ሆነ ሌላው አይነጅስም የሚል ሰማሁ ትክክል ነው። ለምሳሌ የከብት ሽንት ይረጭብኝ ልብሱ ያሰግዳል ወይ የሚል ጥያቄ ው ውጡ ውሃ በሌለበት ሁኔታ ከውሃ ሌላ ባለ ፈሳሽ ነገር ማድረግ ይቻላል። ለምሳሌ ቧንቧ ውሃ፣ እንዲሁም ውሃም አፈርም በማይገኝበት ሁኔታስ መኪና እየነዳሁ ሶላት እንዳያልፈኝ በመኪና ዳሽቦርድ ተየሙም ማድረግ ይቻላል ቢያብራሩልኝ የሚል ጥያቄ። በጀማ የሚሰግዱ ሰዎች ጋር ተከታዮች እንደ ኢማሙ ነው መቅራት ያለባቸው ወይስ ተክቢራውን ብቻ ነው ማድረግ የሚጠበቅባቸው የሚል ጥያቄ ነው። ወንድም ካፊር አግብቶ በውጭ ኒካህ አስሮ ይኖራል። ቤተሰቦቻችን በሙሉ ተቆጥተውበት አያናግሩትም ነበረ። ልጅቷ ስትወልድ እናታችን እየሄደች እያረሰቻት ነው።

አፈርም በማይገኝበት ሁኔታስ መኪና እየነዳሁ ሶላት እንዳያልፈኝ በመኪና ዳሽቦርድ ተየሙም ማድረግ ይቻላል? ቢያብራሩልኝ የሚል ጥያቄን በተለምዶ ውሃ ተብሎ በማይጠራ ፈሳሽ ነገር ውጡ ማድረግ አይቻልም። ምክንያቱም አላህ ተባረከ ተዓላ ፈይለም ተጅዱ ማአን ፈተየመሙ ብሏል። ውሃ ካላገኛችሁ ተየሙም አድርጉ ብሏል። ሌሎች ጦሀራ የሆኑ ሐላል ንጹህ የሆኑ ፈሳሽ ነገሮችን ለውጡ መጠቀም የሚቻል ቢሆን ውሃን ካላገኛቸው ቴሙም አድርጉ ባላለ ነበር አላህ ተባረከ ተዓለ። ፉቃሀዎች ውሃ በሌለበት ጊዜ ወደ ሌሎች ፈሳሽ ነገሮች ሳይሆን ወደ ቴሙም እንደሚኬድ ይህን የቁርአን አንቀጽ እንደሌለ አድርገዋል። የመኪና ዳሽቦርድ ላይ ቴሙም ማድረጉን በተመለከተ ዳሽቦርዱ ላይ አቧራ እና ብናኝ ነገሮች ካሉ አሁን ማድረግ ይቻላል እዛ ላይ ምንም አይነት አቧራና ብናኝ ከሌለ በላጩ እና የተሻለው አቧራ ብናኝ ያለው ነገር ላይ ማድረግ ነው። አንዳንድ ቀብሎች ላይ ምድር ገጽ ላይ የሚገኝ ማንኛውም ነገር ላይ አፈር አቧራ እንኳ ባይኖረው ማድረግ ይቻላል የሚል አቋም አለ። ነገር ግን ነገር ግን ብዙሀን የመረጡት ተየሙም እናደርግበት የምድር ገጽ ምድር ላይ ያለ ነገር ገጥታ ራሱ አፈር መሆን አለበት። ታዲያ ደግሞ አፈር ብናኝ አቧራ ያለበት ሊሆን ይገባል። ስለዚህ መኪናና ቢያንስ አቧራ ብናኝ ያለው ነገር ላይ ተየሙም ማድረግ ተገቢ ነው። ሌላኛው ጥያቄ ስጋቸው የሚበላ እንስሳቶች ሽንታቸውም ሆነ ሌላው አይነጅስም የሚል ሰማሁ። ትክክል ነው። ለምሳሌ የከብት ሽንት ቢረጭብኝ ልብሱ ያሰግዳል ወይ የሚል ጥያቄ ነው። ማንኛውም ስጋው የሚበላ እንስሳ ሽንቱም ይሁን ፋንዲያው ኩሱ ነጃሳ አይሆንም፣ ጦሃራ ነው። ይሄም የአብዛኞቹ የፊቅህ ሊቃውንቶች አቋም በርካታ ደሊሎችም አሉት። ስጋው የሚበላ እንስሳ ሽንቱ የሚሆን ፋንዲያው እንደማይነጅስ የሚያሳዩ ከዚህም አንዱ ነቢያችን አለይሂ ሰላቱ ወሰላም መዲና አካባቢ ላይ ታመው የነበሩ ሰዎችን የግመልን እወተትና ሽንት አቀላቅለው በመጠጣት እንዲታከሙ ያዘዙበት ሁኔታል። ሸሪዓ ላይ እንደሚታወቀው ነጃሳና ሐራም የሆነን ነገር ለመድኃኒትነት መጠቀም አይቻልም። እናንተ ያላህ ባሮች ሆይ፣ መድኃኒትን ተጠቀሙ፣ ታከሙ። ሐራም የሆነ ነገር መድኃኒት ነው ብላችሁ አትጠቀሙ ብለዋል አለይሂ ሰላቱ ወሰለም። የመዲና አየር ሳይስማማቸው ቀርቶ ለታመሙ ሰዎች የግመልን ወተት እንዲጠጡ ወተቱ ላይ ትንሽ የግመል ሽንት እንዲቀላቀል ወይም እንዲነካው ነብዩ ሰላቱ ሰላም ፈቅደዋል፣ አዛዋል። ነጃሳ የሆነ ነገር ለመድኃኒትነት እንዲጠቀሙ ነብዩ ሰላቱ ሰላም አይፈቅዱም። እንደዚሁ ደግሞ በጎች የሚያርፉበት አካባቢ ላይ ሶላት እንስገድ እንዴት ተብለው ነብይ ዐለይሂ ሶላተ ሰላም ተጠይቀው አሁን ስገዱ ብለው መልሰተዋል። እዚያ ቦታ ላይ ግን ስሰግዱ የበግ ሽንት እንዳይነካችሁ ጥንቃቄ አድርጓል አሉ። ቦታው በእንደዚህ አይነት ነገሮች ሊበከል የሚችል ከመሆኑ ጋር ማለት ነው። ሌሎችም በርካታ ደሊሎች አሉ። ስጋቸው ሐላል የሆነ እንስሳት ሽንታቸውና ኩሳቸው፣ ፈንዲያቸው እንደማይነጅስ የሚያሳይ ነጃሳነታቸውን በግልጽ የሚያሳይ ማስረጃ የለም። ነጃሳ ናቸው የሚል ግልጽ የሆነ ማስረጃ እስከሌለ ድረስ ደግሞ በመሰረቱ ሁሉም ነገር ጦሃራ ነው። ነጃሳ ነው ተብሎ ተነጥሎ የሚወጣው በቁርአን ወይም በሐዲት ማስረጃ ነው። ይህ እንዳለ ሆኖ የሻፊዕ ፉቃሃዎች ስጋቸው የሚበላ እንስሳትም ቢሆን ልክ ስጋቸው እንደማይበላ እንስሳት ነጃሳን ያሉበት ሁኔታ አለ። ነገር ግን ሌሎች ፉቃሃዎች ስጋቸው የሚበላ እንስሳት ሽንታቸው እንደማይነጀስ ገልጸዋል። የምንከተለው ደሊልና ማስረጃ ነው አንደኛ ደረጃ በመሰረቱ ማንኛውም ነገር ነጃሳ ነው ለማለት ግልጽ የነብዩ ንግግር፣ የቁርአን ማስረጃ፣ የሰሓባ ንግግር ወይ ምጅማዕ መጠቀስ አለበት። ኢማም ማሊክ ረሒመሁላህ ተዓላ የእውቀት ባለቤቶች ስጋቸው የሚበላ ወተታቸው የሚጠጣ እንስሳት ሽንታቸው ነጃሳ እንዳልሆነ ያምናሉ ብለዋልና ሀላል የሆኑ የቤት እንስሳትም ይሁን ሌሎች ሽንታቸውም ይሁን ፈንዲያቸው አይነጀሰም ነገር ግን ለንጽህና ሲባል አጥቦ ማስወገዱ የተሻለ ይሆናል። የቤት እንስሳ ስንል አህያዛ ውስጥ አይካተትም፣ ስጋው የማይበላ ከመሆኑ አንጻር። ከዛ ውጪ በግ፣ ፍየል፣ ዶሮ ሌሎችም አይነጅሱም። ሌላኛው ጥያቄ በጀማዓ ሶላት እየሰገድኩ አነሰረኝ ሳላቋርጥ ጨረስኩት ይቻላል ወይ፣ ወይስ አቋርጬ እንደገና ውዱ ማድረግ ነበረብኝ የሚል ጥያቄ ነው። ደሙን እዛው ባለበት ከአፍንጫ ሳያልፍ መቆጣጠር ከተቻለ መስገድ ይቻላል፣ ችግር የለው። ኢማም ማሊክ አልሞወጣ የተሰኘው ክታባቸው ላይ እየነሰራቸው ደሙን ተቆጣጥረው ደሙ እንዳይወጣ እያደረጉ ይሸግዱ የነበሩ ትልልቅ የዲን መሪዎችን ታሪክ ጠቅሰዋል ከዛ ካለፈና መቆጣጠር ካልተቻለ ሰውነት ልብስ ላይ እንደሚፈስ ከሆነ ይህን ያቋርጦ ወጥቶ አጥቦ ወደ ሶላት መመለስ ግዴታ ይሆናል ውዱእ መመለስ አለበት የለበትም ይሄ በፉቃዎች መሀል ህላፍ ያለበት ጉዳይ ነው ራጅሑ በላጩና ትክክለኛው የደም መውጣት ብቻ ውዱእን አያፈርስም። ምንም እንኳ ሰዎች የሚጠየፉት ነጃሳ የሆነ ነገር መውጣት ውዱእ ያፈርሳል የሚሉ ዑለሞች ቢኖሩም፣ ሆኖም የነካውን የሰውነት ክፍል አጥቦ፣ ልብስ አጥቦ ውዱእ ጀድዶ መስገዱ በላጭ ይሆናል። ግዴታ ግን የሆነው ደም የነካውን የሰውነትና የልብስ ክፍል ማጠብ ብቻ ነው። ሌላኛው ጥያቄ በጀማዓ የሚሰግዱ ሰዎች ጋር ተከታዮች እንደ ኢማሙ ነው መቅራት ያለባቸው ወይስ ተክቢራውን ብቻ ነው ማድረግ የሚጠበቅባቸው የሚል ጥያቄ ነው። ከኢማም ኋላ ያለ ሰው ፋቲሐ መቅራት ይችላል አይችልም የሚል በዑለማዎች መሃል ኪላፋል የተወሰኑት በሁሉም ሰላቶች ላይ ፋቲሐ መቅራት የለበትም ኢማሙን ከተከተለ ይበቃዋል ያሉ አሉ ኢማሙ ሲቀራ እንኳ ድምፁ በማይሰማባቸው የዙህር የዐሱር ሰላቶችም ጭምር ማለት ነው ይህ የተወሰኑ ፉቅሃዎች አቋም ነው ሌሎች ደግሞ ሁሉም ሰላቶች ላይ ከኢማም ኋላ መቅራት ግዴታ ነው የኢማሙ ቢሰማም አይሰማም የቀንም ይሁን የማታ በድምጽ የሚቀሩ ይሁን ያለ ድምጽ የሚቀሩ ሶላቶች ላይ ቢሆን ማእሙም መቅራት አለበት የሚል አቋም ያላቸው ዑለማዎች አሉ። ሌሎች ደግሞ ኢማሙ ሲቀራ ጸጥ የሚልባቸው ክፍት አጋጣሚዎች ከተገኙ ይቀራል፣ ካልሆነ አይቀራም የሚል አቋም ያላቸውም አሉ። ከኢማም ኋላ ያለ ማእሙም የኢማሙን ድምጽ የሚሰማባቸው የዙህር፣ የመግሪብ፣ የዒሻ የፊት ረካዎች ላይ የፈጅር ሁሉም ላይ ዝም ብሎ ማድመጥ አለበት። ከዛ ውጪ ያሉት ላይ ደግሞ የራሱን መቅራት አለበት የሚል አቋም ያላቸው ዑለሞች አሉ። ራጅሑና የተመረጠው ወላሁ ተዓላ አዕለም ይሄ ነው። ኢማሙ ሲቀራ በሚሰማበት ጊዜ ማእሙም ዝም ብሎ ማድመጥ አለበት። የኢማሙም አይሰማበት ላይ የቀን ሶላቶች ላይ፣ የመሸት ሶላቶችም እንደዚሁ የመጨረሻ ያለ ድምፅ የሚሰገዱ ረካዓዎች ላይ የራሱን መቅራት አለበት። የኢማሙን እስከሰማ ግን ዝም ብሎ ማድመጥ አለበት ኢማሙ ይቅራ የተባለው ማእሙም እንዲያደምጥ ነው። ኢማም ጮክ ብሎ ይቅራ ከተባለ ማእሙም ይቅራ ከተባለ ጥቅም የሌለውን ነገር ማዘዝ ነው የሚሆነው። ሸሪዓችን ከእንዲህ አይነት ትእዛዝ የጠራ ነው ብለዋል ኢብን ተይሚያ ረሂመሁላህ ተዓላ። ሻዕቢ ረሂመሁላሂ ዐለይህ ሁለት መቶ የሚደርሱ ሰሓቦችን አግኝቻለሁ፣ ሁሉም ከኢማም ኋላ ፋቲሓን መቅራት ይከለክሉ ነበር ብላ። ከዑመር ኢብን አልኸጣብ እንደተነገረው ከኢማም ኋላ የሚቀራ ሰው አፉ ላይ ድንጋይ በተደረገበት ብላ። እነዚህ ሁሉ ማስረጃዎች የሚያሳዩት የኢማም ድምጽ እስከተሰማ ድረስ ማእሙም ዘንብሎ ማድመጥ እንዳለበት ነው። በዚህም ነው የተለያዩ ሐዲሶችን አስማምተን መሄድ የምንችለው። ከኢማም ኋላ አትቁሩ የሚሉ ሐዲሶች አሉ። በሌላ በኩል ደግሞ ያ ለፋቲሃ ሶላት የለም የሚሉ ሐዲሶች አሉ። ያ ለፋቲሃ ሶላት የለም ለብቻው ለሚሰግድ ሰው፣ ያ ለፋቲሃ ሶላት የለም ኢማም ሆኖ ለሚያሰግድ ሰው፣ ያ ለፋቲሃ ሶላት የለም የኢማሙ ድምጽ በማይሰማበት አጋጣሚ ላይ። በሌላ በኩል ደግሞ ከኢማም ኋላ አትቁሩ ስለተባለ ይሄን ኢማም በሚቀራበት ድምጹ በሚሰማበት ጊዜ ላለ ሁኔታ ላለው ሁኔታ እናደርጓለን እንጠቀምበታል። ስትሰግዱ ፋቲሃን ቅሩ የሚለውን ደግሞ ለብቻችን በምንሰግድበት የኢማሙ ድምጽ በማይሰማበት ድምጽ በማይወጣበት ሁኔታዎች ላይ እንጠቀምበታለን። በዚህ መልኩ አስማምቶ መሄድ ይቻላል። ስለዚህ ከኢማሙ ኋላ የሚሰግድ ማዕሙም የኢማምን ድምጽ እስከሰማ ድረስ ፋቲሃና ቁርአን ሲቀራ ዝም ብሎ ማድመጥ ይኖርበታል። ከኢማም ኋላ ስለሆነ የሚቀርለት ፋቲሃውና ከፋቲሃ በኋላ የሚቀራው ቁርአን ብቻ ነው። ሌሎች ነገሮችን ሁሉ ማዕሙሙ ማድረግ ይጠበቅበታል። ሌላኛው ጥያቄ በአላህ ስም ቃል የገባ ሰው ቃሉን ሳይሞላ ቀረ። እንደገና ቃሉን ለመሙላት ምን ማድረግ አለበት? ላለፈው ስህተቱ ተውበት ከማድረግ ጋር ማድረግ በቻለበት ወቅት ላይ አደርጋለሁ ብሎ ቃል የገባውን ነገር ወዲያው ማድረግ ነው ያለበት። ነድር ከሆነ በተለይ ግልጽ ወንጀልና ጥፋት ስለሚሆን ጸጸትና ተውበት ያስፈልገዋል። ሌላኛው ጥያቄ የአስሪ አስር የልጅ ከባሏ ተጣልታ ወደ ቤተሰቦቿ ስትመጣ የሱን እቃ ደብቃ አምጥታ ነበረ ለኔ ይሄን ለባለቤትሽ ስጭው ብላ ሰጠችኝ። እኔ ግን ልቤ በጣም ጥርጣሬ ውስጥ ገባብኝ። ደብቃ ስላመጣችሁ ሀራም እንዳይሆንብኝ ፈራሁ። ምን ማድረግ ነው ያለብኝ ያብራሩ ልኝ የሚል ጥያቄ ነው። ሴት ልጅ ከባሏ ተጣልታ ከሱ ቤት ስትወጣ የሱን ንብረት ይዛ ማውጣት አትችልም። በሸሪዓ የሰው ሀቅ ነው። እሱ በራሱ ገንዘብ የገዛው የግል ንብረቱ ከሆነ ምንም አያጠያይቅም፣ አያነጋገርም። እሷ ምናልባት ይዛው የወጣቸው ራሷ አገዝታ በሀዲያ በስጦታ መልኩ ሰጥታው የነበረ እቃ ስለነበረ ከሆነም ደግሞ አንድን ነገር ለሰው ከሰጡ በኋላ መልሶ መውሰድ አይቻልም፣ በዲናችን ሐራም። ሀዲያን ከሰጠን የሰጠነው አካልም ከተቀበለ በእጁም ይቀበል እሱ እንዲቀበልለት የወከለው ሰው ጋር ከደረሰም በኋላ ይሆን የሰጡትን ነገር መልሶ መውሰድ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ስጦታ ሰጥቶ ሲያበቃ መልሶ የሚወስድ ልክ እንደ ውሻ። ካስመለሰ በኋላ ተመልሶ እንደሚበላ ውሻ ነው ብላ፣ ለኛ እንዲህ አይነት መጥፎ ምሳሌ አይገባንም ብሏል። በሌላ ዘገባ ከእንስሳት ከካፍሮች ከጃሂልያ ስርዓት ጋር የሚያመሳሰል ማንኛውም ተግባር በዲናችን የተከለከለ ነው። ስለዚህ እሱ በግልጽ ሰጥቷት ፈቅዶላት እንዳመጣቸው እስካልታወቀ ድረስ መቀበል አይቻል። በወንጀል መተባበር ነው የሚሆን። ስለዚህ እንዲህ አይነቱን ነገር አልቀበልም ማለት ተቀበለውትም ከሆነ መልሶ ለራሷ መስጠት ተገቢ ነው። ሌላኛው ጥያቄ ወንድሜ ካፍር አግብቶ። በውጭ ኒካህ አስሮ ይኖራል። ቤተሰቦቻችን በሙሉ ተቆጥተውበት አያናግሩትም ነበረ። ልጅቷ ስትወልድ እናታችን እየሄደች እያረሰቻት ነው። እሱ ይሰግዳል። እኛ እየሄደን መጠየቃችን እንዴት ይታያል? የሚል ጥያቄ ነው። በመሰረቱ የአይሁድ ወይም ክርስትና እምነትን የምትከተልን ሴት ማግባት ተፈቅዷል በሸሪያው። ነገር ግን ጠበቅ ያለ ሸርጥ ተቀምጦለታል والمحصنات من الذين اوتوا الكتاب من قبلكم ብሏል ራሳቸውን ከዘሙትና ከዘሙት መግቢያዎች የሚጠብቁ ጨዋ፣ አደብ ስርዓት ያላቸው ሴቶች መሆን አለባቸው። ይህ መስፈርት ካልተሟላ ካፍር ሴትን ማግባት፣ የአይሁድ ወይም የክርስትና እምነት የምትከተል ሴት ማግባት አይቻል። ይህ እንዳለ ሆነው ዑመር ኢብኑል ኸጣብ፣ ሌሎችም ይህ የተፈቀደው ሙስልም ሴትን ማያገኙበት ሁኔታ ላይ ነው። ለጂሃድ ለተለያዩ ጉዳዮች ከሀገር ተሰደው ጉዞ ላይ ላሉ ሰዎችን የተፈቀደው እንጂ ሙስሊም የሆነች ሙእሚን የሆነች ሴት ከመኖር ዋጋ ሙስሊም ወንድ ካፍር ሴትን ሊያገባ አይገባም ብላ እንደው መስፈርቱ እስከ ተሟላ ድረስ ለሁሉም ይቻላል እንኳ ቢባል ከተርቢያ አንጻር፣ ወደፊት ሊፈጠሩ ከሚችሉ ነገሮች አንጻር ለዲኑ የሚጨነቅ አቅል አስተዋይ የሆነ ሰው ካፍር ሴትን ሊያገባ አይገባም። ዛሬ ሙስሊም የሆነችዋ እንኳ የዲን ክፍተት ያለባትን አግብቶ ስንት ችግሮች እየተፈጠሩን ካፍርን ሴት ያገባ ሰው ልጆችን ወልዶ በሚያሳድግበት ጊዜ በመልኩ ነው የሚያሳድግ። እሷ ሒጃብ ሳትለብስ ልጆቹ እንዴት ነው ሒጃብ የሚለብሱት? እሷ ከአጅነቢ ወንድ ሳትርቅ እንዴት ነው ልጆቹ ከአጅነቢ ወንድ የሚርቁት? ወይስ ከአፍር ሴት ሒጃብ ማታደርግ በአላህ በረሱል ማታምን አጅነቢ አልጨበጥም ከአጅነቢ ለብቻ የተገልዬ ተነጥዬ አልቀመጥም ብላ አደብ ይዛ ትቀመጣለች ይባላል? እንደ ሸሪዓ አይመከርም። ይሄን ካደረገ አንድ ሰው መስፈርቱን ጠብቆ ከሆነ ያደረገው በእኛ በእስላም በሸሪዓ መሰረት ከሆነ ንካህ ያሰረው ሁለት ምስክር አስቀምጦ የእሷን ወሊ የእሷን አባት ሐላፊዋን አስቀምጦ በግልጽ ንካህ ታስሮ ከዛ በፊት ዝሙት ላይ ሳይወድቁ ወድቀው ከሆነም ተውበት አድርገው ጠርተው ማህፀኗ ንጹህ መሆኑ ተረጋግጦ ሙስልም ሴትን ሲያገባ መሟላት ያለበትን መስፈርት አሟልቶ በሸሪዓ መሰረት ከሆነ የተጋቡት ጋብቻው ትክክል ነው። የቤተሰቦች መቆጣት አግባብ ነው፣ ሙስሊም ሴት ያለች ለምን ካፈር ሴት ታገባለህ ማለታቸው ተገቢ ነው። ነገ ልጆች ሲወለዱ የእሷ ቤተሰቦች የሱ አያት አጎትና አክስቶች ነው የሚሆኑት። በተለያዩ ምክንያቶች መገናኘት ይኖራል። የልጆች አኽላቅና ፀባይ ዲን ይበላሻል በሚል ምክንያት ከሆነ የተቆጡት አግባብ ነው። ነገር ግን ከሆነ ካለፈ ተጠግቶ ለማስተካከል እሷ አንድ ሰልም ለማድረግ ቢያንስ ሊመጡ የሚችሉ ችግሮችን ለማቅለል ጥረት ማድረግ ነው የሚሻለውና ሄዳችሁ መጠየቁ ችግር የለውም። መሄዳችሁ እናንተ ላይ የዲን የአኽላቅ ችግር የማያስከትል እስከሆነ ድረስ ሄዶ ስለ ቀጣይ ህይወቱ እሱን ቀስ አድርጎ መምከር የልጅ አስተዳደግም በተመለከተ ምክር መስጠት ልጁ ሙስልም ሆኖ በእስልምና መንገድ ላይ መቀጠል እንዳለበት ልጁን ቤተክርስቲያን እንዳትወስድ፣ እንዳታስጠምቅ መሰለውን ነገሮችን ለማስቀረት ጥረት ማድረግ ይገባቸዋል። እሱም ይሄ ግዴታ እንዳለበት ማሳወቅ አለባቸው። ሶላት እስከሰገደ ድረስ ሸሪዓን መጠበቅ አለበት። ሌላኛው ጥያቄ ለዩቲዩበሮች የዩትዩብ ካምፓኒ የሚከፍላቸው ክፍያ በሸሪዓ እንዴት ይታያል? የሚል ጥያቄ ነው። ይህ ባለንበት ጊዜ የብዙ ሰዎች ጥያቄ ነው። ብዙ ሰዎች የተፈተኑበትም ነው። ማንኛውም ሰው ዛሬ ዘሎ የዩቱብ ቻናል እየከፈተ ሚረባውን ማይረባውን በዲኑ የሚፈቀድና ማይፈቀደውን ሁሉ ያደረጉ ገንዘብ የሚሰበስቡ ሰዎች በዝተዋል። አሁን ሙስልም እንዲህ ነገር ውስጥ ከመግባትም ይሁን እንዲህ አይነት አካሄድ የሚሄዱ ሰዎች አድናቂና ተከታይ ከመሆኑ በፊት የሸሪያን ሑክም ማወቅ አለበት። በመሰረቱ በዲናችን መስራት መነገድ ማትረፍ ሐላል እና የተፈቀደ ነው፣ ማታለል መበደል ሸሪዓን መጻረር እስከሌለበት ድረስ አላህ ተባረክ ወተዓላ ወአሐል ላሁ ልበይዕ ወሐረመ ሪባ ብሏል። መሸጥ መለወጥን መነገድን አላህ ሐላል አድርጓል፣ ሪባን ሐራም አድርጓል ብሏል። ሌሎችም በዲን የተከለከሉ ሰውን የሚጎዱ ማታለል ማጭበርበር ያለባቸው ግብይቶችና ገቢ ማግኛ መንገዶች በዲኑ ሐራምና ክልክል ናቸው። ከዚህ ከጠራ ማንኛውንም ስራ ሰርቶ ገንዘብ ማግኘት ይቻላል። ዩቱብ ላይ ስራ ሰርቶ ገንዘብ ማግኘትን በተመለከተም ይሄ ነው የሚባለው፣ አስሉ፣ በመሰረቱ የሚቻል ነው የሚፈቀድ ነው። የሰው ልጅ የተኛውንም ስራ ሰርቶ ገቢ ማግኘት ይችላል። የሚከለከሉ ሁኔታዎች አሉ፣ ከምክንያት አንፃር ነው ሁሉም። ግፍ ካለበት፣ ሰው መበደል ካለበት፣ ማታለል ማጭበርበር ካለበት፣ ዲንን የሚጻረር ሲሆን፣ እንዲህ አይነት ሁኔታዎች ላይ ይከለከላል። ከእንዲህ አይነት ነገሮች ከጠራ። ሰርቶ ገንዘብ ማግኘት በመሰረቱ ሐላል ነው። ዩቲዩብ ላይ ስራ ሰርቶ ገንዘብ ማግኘትን በተመለከተ መሟላት ያለባቸው መስፈርቶች አሉ። ሐላል ገንዘብ ይሆን ዘንድ መሰረታዊ የሚባሉ ሶስት ነገሮች መሟላት አለባቸው። አንደኛ፣ የሚሰሩት ወይም እዛ ላይ የሚጭኑት ነገር የራሳቸው ስራ የላባቸው መሆን አለበት። አሊያ ደግሞ የሰዎች ሐቅ ያልሆነ የተፈቀደ ለሁሉም ክፍት የሆነ የመብት ገደብ የሌለበት መሆን አለበት። ስራው የራሱ ካልሆነ ባለቤቱን ሰሪውን ሳያስፈቅድ ሰርቆ አጭበርብሮና አታሎ ከሆነ መረጃዎችን ዶክመንቶችን የሚለቁት አንድ መስፈርቱ ጎድሏል። የሰው ሐቅ ተነክቷል፣ ወንምልና ሰውን መበደል ተገኝቶበታል። በሁለተኛ ደረጃ እዛ ላይ የሚያስተላልፉት መልእክት የሚጭኗቸው ነገሮች ውስጡ ላይ የያዘው ነገር ሐላል መሆን አለበት። በዲን የተከለከለ መሆን የለበትም ዘፈን መሆን የለበትም ቆሻሻ ፊልምና ድራማ መሆን የለበትም ሰውን ከዲን የሚያርቅ ቀልቡን የሚያደርቅ መሆን የለበትም በምስል ቪዲዮ መስራት የሰው ምስል ነፍስ ያለውን ነገር ቪዲዮ መስራት ይቻላል አይቻልም በዕለሞች መሃል ኺላፍ እንዳለ ይታወቃል ይቻላል በሚባለው እንኳ ተኬዶ የሴት ምስል መታየት የለበትም የሰዎች አውራ መታየት የለበትም በጥቅሉ ቀልብ የሚያደርቅ ዲንን የሚጎዳ ነገር መሆን የለበትም ውስጡ ላይ ያለው መልእክቱ የሚታየው የሚሰማው ነገር በሦስተኛ ደረጃ እነዚህ ሁለቱ እንኳ ቢሟሉ በጣም ወሳኝ የሚባለው አነጋጋሪው ጉዳይ ዩትዩብ ገንዘብ እንዲሰጥ በየጊዜው የሚለቃቸው ማስታወቂያዎች በዲን የሚፈቀዱ ሐላል የሆኑ ወንጀል የሌለባቸው ማስታወቂያዎች መሆን አለባቸው። ወይላ ሰዎች ቁርአን ሊለቁ ይችላሉ፣ ሀዲት የዳዕዋ ቪዲዮዎችን አቀናብረው ሊለቁ ይችላሉ። ነገር ግን በየመሀሉ ዩትዩብ የሚለቃቸው አደብ የጣሱ ከሸሪያ ያፈነገጡ ሰውን ለወንጀል የሚጋብዙ ማስታወቂያዎች የሚገቡ ከሆነ ይህን የሚቀበሉት ገንዘብ ሐራምና ወንጀል ይሆናል። የአስካሪ መጠጥ ማስታወቂያዎች ሊገቡ ይችላሉ። በየመሃሉ የፊልም ማስታወቂያዎች ሊገቡ ይችላሉ። ሌሎችም ሙስሊም ሙእሚን የሆነ ሰው ለቅጽበት እንኳ አይኑን ገልጦ ሊያየው የማይገባ ነገር በየመሃሉ ማስታወቂያ የሚመጣ ከሆነ ያ ማስታወቂያ ሐራም ከመሆኑ አንፃር በአንተ በሱ ምክንያት ወንጀል ከታየ፣ ወንጀል ከተሰማ አላህ ዘንድ ተጠያቂነትን ያመጣል። ሥራው ሐራም ይሆናል። ሐራም ሰርቶ የሚያገኘው ገንዘብም ሐራም ይሆንበታል። ጥንቃቄ የሚያስፈልገው ጉዳይ ነው። እነዚህ መስፈርቶች ከተሟሉ አሁን ይቻላል። እነዚህ ነገሮች ካልተሟሉ አይቻልም። ወንጀልን፣ ውሸትን፣ ስድብን፣ ሀገርና ዲን ማበላሸትን፣ ብልግናን፣ ከዲን ማራቅን ዩቲዩብ ላይ የሚያሰራጩ ሰዎች አሉ። የሚሰሩ ስራ እነዚህ ነገሮች እንኳን ባይኖሩበት ዲንን፣ አኽላቅን፣ ሀያን የሚያበላሹ ማስታወቂያዎች የሚለቀቁበት ሁኔታ ይኖራል። አሊያ ደግሞ እዚያ ላይ የሚጭኗቸው ነገሮች ከሰው የተሰረቁ ያለ አግባብ የሚለቀቁ ሊሆኑ ይችላሉና እነዚህ አይነት ብዙ ጥንቃቄ የሚያስፈልጋቸው ነገሮች ያለበት ከመሆኑ አንፃር እንዲሁ መልካምን ነገር ለማስተማር ቻናል ፈጥሮ ትምህርትና መልእክት ማስተላለፍ ነው። እንደ ገቢ ምንጭ ለመጠቀም ግን እነዚህ መስፈርቶች መሟላት አለባቸው። ዛሬ ዩቲዩብ ያለ አዋቂዎች የሞኞችና አህመቅ የሚባሉ አይደለም። ሚዲያ ላይ ወጥተው ብዙሃንን ሊያናግሩ ቀርቶ ሁለት ሰው ሶስት ሰውን በትክክል ማናገር የማይችሉ ሰዎች እንኳ ቻናሎችን የከፈቱ የሰዎች አእምሮ ላይ የሰዎች ዲን ላይ የሚጫወቱበት ዘመን ላይ ደርሰናል። አቅል ያለው ሰው እንዲህ አይነት ሰዎችን ሊያደምጥ እንዲህ አይነት ሰዎችን ሊከተል እነሱን ሊያደንቅና ለነሱ ጊዜውን ገንዘቡን በጭራሽ አሳልፎ ሊሰጥ አይገባም። ሙስሊም የሆነ አላህ ፊት በገንዘቡ በጊዜው እንደሚጠየቅ የሚያውቅ ሰው እንዲህ አይነት ሰዎችን ከማበረታታት ጊዜውን ከእንዲህ አይነት ሰዎች ጋር ከማሳለፍ ሊጠነቀቅ ይገባል። ከወንጀለኛ አብሮ መቀመጥ በዲናችን ተከልክሏል። ከወንጀለኛ ጋር አብሮ የተቀመጠ ሰው የወንጀሉ ተካፋይ ይሆናል ተብሏል። ቀልቡ ደረቅ ከሆነ አላህን ከማይፈራ ሰው ጋር መዋል ቀልቡ ያደርቃል ተብሏል። ዛሬ ፌስቡክ ላይ፣ ቴሌግራም ላይ፣ ዩቲዩብ ላይ የምንከተላቸውና የምናደንቃቸው የእነሱን ስራ የሚያደንቁና የሚያስተላልፉላቸው የሚያሰራጩላቸው ሰዎች በሙሉ የእንዲህ አይነት ሰዎች ባህሪ እነሱ ላይ ተጽዕኖ ያሳደርባቸዋል። አንዳንድ አላዋቂዎች ዲንም እማራለሁ ብሎ የሚገባው ቢድዓውን፣ ሽርኩን፣ ኹራፋቱን መሰረተ ቢስ የሆነውን ዘረኝነቱን አመጹን፣ ውሸቱን፣ ሰው ላይ መሳለቁን ደጋግመው ሲያዩ ልብ ላይ ትልቅ ተጽዕኖ ያሳድራል። በሂደት እነዚያን ሰዎች ራሳቸውን መምሰልን ያስከትላል። ሐራም ነው ወንጀል ነው ብለው ይጠየፉት የነበረውን ነገር ቀለል አድርገው እንዲመለከቱት በሂደትም እንዲገቡበት እንዲያደርጉት በር ይከፍታልና ከልበ ደረቆች ጋር፣ ከወንጀለኞች ጋር፣ አቅልና አደብ ከሌላቸው ሰዎች ጋር በአካል አብሮ መቀመጥ በዲናችን የተከለከለ እንደሆነ ሁሉ በሶሻል ሚዲያ እነዚህ ሰዎችን መከተልና ያነሱን ስራዎችን መከታተልም ተመሳሳይ ችግርን ያስከትላል። በፌስቡክና በዩትዩብ አማካኝነት አቂዳ እየተበላሸ ነው። ቢድሃ መሰረተ ቢስ የሆኑ የሽርክ ተግባሮች እየተስፋፉ ነው። ሀያ እየቀነሰ ነው። ሴት ልጅ እንኳ ዩትዩብ ክሬት አድርጋ ወታ የፈለገችውን ትናገራለች። ብዙ ወይም የዲን ወይም የዱንያ ውቀት የሌላቸው ነገሮችም የሚለኩበት አቅል የሌላቸው ሰዎች ማን እንደመራቸው ሳይታወቁ እንደ እንስሳ ዝም ብለው የሚነዱበት አድርጉ የተባሉበት የሚያደርጉበት ሁኔታ በዚህም ሀገር ይበጠበጣል። የሰዎች ዲን ይበላሻል። በወንጀል መተባበር ይኖራል። እነሆኛ የተፈጠርነው ለትልቅ ጉዳይ ነው። በዛዛታ በጫወታ ጊዜያችን እናሳለፈ ይገባን። እንዲህ አይነት ማይጠቅሙ ማይረቡ ነገሮች ልባችን በሞላነው ነው ቁጥር ለዝክር፣ ለቁርአን፣ ለአኺራ፣ ለተፈኩር፣ ለተደኩር ያለም ፍላጎት እየቀነሰ ይሄዳል። ቀልባችን ለአላህ ብቻ ወደ አላህ ብቻ ልናደርገው ይገባናል። እና ከእንደዚህ አይነት የልብ ሌቦች ልንርቅ ልንጠነቀቅ ይገባናል። ዩቲዩብ፣ ፌስቡክን መጠቀም የግድ ሆኖ ከተገኘ ወይም ጥቅም አለው ከተባለም ምን አይነት አድራሻዎችን ምን አይነት ሰዎችን መከታተልና ከምን አይነት ሰው መረጃዎችን ማግኘት እንዳለብን ልናጣራ ይገባናል። ቅድም እንዳልኩት ዛሬ ሁለት ሰውን ከአባ አካል ቁጭ ብሎ ማናገር የማይችል ሁላ ሚዲያ ላይ ወጥቶ ክዳም ክዳን በሌለው የፈለገውን እየተናገረ ነው። እንዲህ አይነት ሰዎች ላፋቸው ክዳን ካጡ እኛ ለአይንና ለጆሮአችን ክዳን ልናበጅለት ይገባል። አላህ ተባረከ ወተዓላ ለሁላችንም ጥሩና መጥፎ የምንለይበትን እውቀት ይስጠን። አኽላቃችን ከሱም ጋር ይሆን ከአላህ ባሪዎች ጋር ያማር ያደርገልን። የተቀሩትን ሊያግዘን መልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ